ጸሐይ እንዲጠለቅ ስትል አየሩ ቀዝቀዝ ሲል ስፖርታዊ እንቅስቃሴ ማድረግ በተለይም ደግሞ እንደዚህ እግር ኳስ ጨዋታ በጣም ደስ የሚል ይመስለኛል። ብዙ ወጣቶችም ታዳጊዎችም በዚህ ሰዓት እንደዚህ ያለውን ክንውን ያደርጋሉ። እኛም እንግዲህ ዛሬ ጨርቆስ አካባቢ የስፖርት ማዘውተሪያ ተገኝተናል። ይህ የስፖርት ማዘውተሪያ እንግዲህ ተገንብቶ ለወራቶች አገልግሎት መስጠት አልጀመረም ነበር። ፋና ቴሌቪዥንም በስፍራው ተገኝቶ ለምን አገልግሎት መስጠት አልጀመረም በሚል ዘገባ መስራቱ ይታወቃል። ከዛ በኋላ እንግዲህ ይህ ስፍራ ለአገልግሎት ክፍት ተደርጎ በርካቶችም በዚህ ስፍራ እየተጫወቱ ነው የሚገኘው። እንግዲህ የዚህ አካባቢ ነዋሪዎች ወይም የስፖርት አፍቃሪዎች ታዳጊዎች ይህን ስፍራ ከስራ መልስ እንዲህ አየሩ ጥሩ በሆነ ሰዓት የተለያዩ የእግር ኳስ ጨዋታዎችን ያደርጉበታል። ከተከፈተ በኋላ ስሜታቸው ምን ይመስላል የሚለውን የምንጠይቅ ይሆናል። አብራችሁን ቆዩ። ይህ የስፖርት ማዘውተሪያ ተከፍቷል። ከዚህ ቀደም ግን ስፖርት የት ነበር የምትጫወቱት? የቀድሞ ስ ጊዜ አስታውሳይ ቀድሞ የምንጫወተው አካባቢ ሲሜዳ የሚባል ቀበሌ አስር የሚባል እዛ ነበር የምንጫወተው። አሁን ግን በመሰራቱ በጣም እድለኛ ነን። እንደምታየው የሰፈሩ ወጣት ተሰባሰቡ። እስከ ሌሊቱ ስድስት ሰዓት ጨዋታ የሚደረገው ሁለት ሁለት ሰዓት ነው። በጣም ከአካባቢው ወጣት አኳያ ሁለት ሁለት ሰዓት አሁን ከአስር እስከ አስራ ሁለት እሁድ ደግሞ አራት እስከ ስድስት ሁሉም ሰዓቱ ተይዟል። ከሁለት እስከ አራት ከአራት እስከ ስድስት ከስድስት ከስምንት 122 ሁሌም ቀናችሁ ቋሚ ነው ቋሚ ነው። ስለዘመናዊነቱ ምንም ጥርጥር የለም። ከዚህ በፊት አይተንም አናውቀው አይነት ሜዳ ነው። ምክንያቱም እኛ በአዋራ ሜዳ ላይ እና በሳር ሜዳ ላይ ነው እድገታችን የሁላችንም፣ ማለት የአዲስ አበባ ወጣቶች። አሁን ደግሞ በዘመናዊ መልክ መጥቷል። ያው አርቲፊሻል ሳር ነው። ስለዚህ ሜዳ ምንም እንከን የማወጣለት ነገር የለም። እኔ በቃ ለእኛ በጣም አሪፍ አሪፍ ነው። በጣም በጣም እጅግ ነው ሲበዛ በጣም የሚጠቀሙ የሚታያቸው በሁለትም ነው የሚጫወቱት። አንደኛ ጠና ቡድን የሚባለው አሉ፣ ከፍሎ የተወሰነ ኮንትሪቢዩት አድርጎ የሚጫወቱ አሉ። ፕላስ እንደገና ታዳጊ ፕሮጀክቶች የሚባለው አሉ። ሶ እነዚህ ታዳጊ ፕሮጀክቶች ነገ ሀገር የሚረከው በስፖርት ዘርፍ በጣም የላቀ ውጤት እንዲያመጡ ለቀጣይ ታሳቢ ተደርጎ የሚለማመድበት ሚልማመድበት ኤሪያ ነው። እግረ መንገድ እንደገና አሁን ያልኩሽ እነዚህ አስር ወጣቶች እንደገና አደራጅተን ዳቦ መቁረስ የጀመሩበት አጋጣሚ ተፈጥሯል ማለት ነው። ስለዚህ የስፖርት ብቻ ሳይሆን ስራ አጥ የነበረው ወጣትን ስራ የከፈትንለት አጋጣሚ ነው እና በዚህ መንገድ ያው በወረፋ እንደምታዩ የየራሱ ፕሮግራም ወጥተበት በስነ ስርዓት የሚጫወትበት አጋጣሚ ነው ያለ አሁን ሜዳው አገልግሎት እየሰጠ ያለ። ኳስ ተጫወተ ላቆምነው ሰዎች ያው ጤናችን እየጠበቅንበት ነው። በታዳጊዎቹም ደግሞ አሁን በየቦታው እንደምታዩ ነው የጫት ቤት፣ መጠጥ ቤት ነው በብዛት አዲስ አበባ ውስጥ ያለው። ልጆች ደግሞ እኛን እያዩ ያው እኛም እንደ ሀገርም እየተጫወቱ አሉ። አለብራይቡ ለወጣቱ ድን ለታዳጊ የተጫወቱ አሉ። ወጨ በቂርቆስ ክፍለ ከተማ ብዙ ወጣቶች አሉና እቺ ሜዳ ስትሰራ እነዛም ልጆች መጥተው እዚህ ይሰራሉ። እነሱን እያዩ ደግሞ አሁን ታዳጊዎች ደግሞ የነሱን አራ እየተከተሉ ነገ ደግሞ አገራቸውን ይጠቅማሉ ብዬ አስባለሁ። ስለዚህ የዚህ ሜዳ መሰራት ለእኛ ብቻ ሳይሆን ለታዳጊዎችም፣ ለወላጆችም ወላጆች ልጆቻቸው አልባሌ ቦታ ከሚውሉ ኳስ ሜዳ መጥተው ኳስ ተጫውተው ጤናቸው የሚጠብቅ ጤናማ ዜጋ ነው የሚያፈራው እና ጀርባ ጋምዛ ምጥተው ከሰላሳ በላይ ታዳጊዎች አሉ። እነዚህ ሁሉ ወጣቶች መኪና ላይ ጠዋት ተነስተው መንገድ ተዘግቶ ነበር የሚጫወቱት፣ በየመንደሩ ውስጥ ነበር የሚጫወቱት። አሁን ግን እንደምታየው በሰዓት ተከፋፍለው ነው። ይኸው ለዚህ የምታያቸው ሁሉ ህጻናቶች ከትምህርት ሰዓት ውጭ ሰዓት አላቸው። በቃ እኛን እያዩ የእኛን ራ ይዘው እንዲወጡ እያደረግን እየሰሩ እንደምታያቸው ዙሪያውን እንግዲህ ህጻናት ብቻ እና ይሄ ጥሩ ግንኙነት ፈጥሮናል የሚል ግምት አለ። አሁን ያለውበት ሜዳ ታዳጊዎች የሚጫወቱበት ሜዳ ነው ከዛኛው በተለየ ሜዳ ውስጥ ነው ታዳጊዎች የሚጫወቱት ልክ ከትምህርት ቤት መልስ በተደረገላቸው ፕሮግራም መሰረት በሳምንት ሁለት ቀንና ከዛ በላይ እዚህ ሜዳ ውስጥ ለሁለት ሰዓት ገብተው ይጫወታሉ ማለት ነው እኛም አንድ ታዳጊ እዚህ ልናናግር ነው ሰላም እንዴት ነህ ስምህም አልበኝ እሺ እዚህ ስፖርታዊ እንቅስቃሴ መቼና መቼ ነው የምታደርገው እዚህ ሐሙስ ሐሙስ እናደርጋለን ሌላኛው ሜዳ ደግሞ ሰኞ ሰኞ። ስፖርታዊ እንቅስቃሴ ማድረግ ትወዳለህ? በጣም። እግር ኳስ ላይ እንዴት ነህ? አሪፍ ነው። እኔ ጎበዝ ጥሩ ተጫዋች ነኝ። ከዚህ ቀደም ይህ ስፖርት ማዛውተሪያ ሳይከፈት በፊት የት ነበር እንደዚህ እግር ኳስ ጨዋታ ወይም ሌሎችንም ስፖርታዊ እንቅስቃሴዎችን የምታደርገው? ሌላ ጊዜ ሽመልስ ትምህርት ቤት ነበር የምናደርገው። ሜዳ አለን። እዛ ነበር ትሬዲንግ የምናደርገው። ብቹ ነበረ ብዙም እንደዚህ ባይሆንም አሪፍ ነው። ይሄኛው ሜዳ ከዛ በምን ይለያል? እንዴት አገኘው ሜዳውን? ይሄ አሪፍ ነው። ይሄ በደንብ ብንወርቅም የማይጎዳን ነው። ያ ሊሾ ስለሆነ ብንወርቅም ትንሽ ስለሚጎዳል፣ ይሄ አሪፍ ነው። ይህ አካባቢ ልጅ ነክ ይሄ በዚህ አካባቢ የስፖርት ማዘውተሪያ መከፈቱ ምን ፈጠረልህ? ለአንተና ለጓደኞችህ ደስታ። ስለዚህ መች መች እየመጣችሁ ትጫወታላችሁ? ሰኞና አሙሰት ከትምህርት ሰብ በኋላ ሰኞና። ይህ ጨርቆስ አካባቢ የሚገኘው የስፖርት ማዘውተሪያ እንግዲህ ለአገልግሎት ክፍት ተደርጓል። እኔም በነበረኝ ቆይታ እንግዲህ በጣም ደስተኛ ነበርኩት። እግር ኳስ መጫወት ብቻ ሳይሆን መመልከትም ደስ እንደሚል ነው የተመለከትኩት። ምክንያቱም ስፍራው፣ ሰዓቱም ደስ የሚል ስለነበረ ጥሩ ቆይታ ነበረኝ። ለነበረን ጊዜ አመሰግናለሁ።